አሰላሙ አለይኩም ወረህመቱላህ ወበረከቱ ድና የተከበራችሁ የቻናል የተከታዮች እንዴት ናቸው? ሰላም ናቸው ወይ? እኛ ጋር ሁሉ ሰላም ነ አልሐምዱሊላ። ዛሬ ሰብሪ ነጋ ተከስተናል ማለት ነው። ቭሎግ አላሰራኝ ብላ እምቢ ብላኛለች። ረብሻ ላይ ማለት ነው። እየረበሽኩ ነው ወይስ እኛ እየረበሽኩ ነታችሁ? እና ውዶች ሸር ላይክ እያደረጋችሁ ለምታበርታቱ ከልብ አመሰግናለሁ። አሁንም ሸር አድርጉልኝ፣ ላይክ አድርጉልኝ አበረታቱ ማለት ነው። እናንተንም ደግሞ እንሻላ ሀሳባችሁ ተሳክቶ ወደ ሀገራችሁ የምትገቡ ያድርጋችሁ። ዛሬ የመጣሁት ምንድን ብላችሁ መሰላችሁ? ስለ ዩቱብ አከፋፈት ብዙ ልጆች ማለት እየጠየቃችሁ ነው። በውስጥ ቁጥርን አስቀምጫ ነበር እና የጠየቃችሁ ልጆች አላችሁ ማለት ነው። ዩቱብ አከፋፈት ቀላል እኮ ነው፣ ምንም እንትን የለውም። ዋናው ዩቱብ እንትን ስትከፍቱ ኢሜይል መጀመሪያ ጎግል ላይ ልክ እንደምትከፍቱት የቢዝነስና ዝም ብሎ እንትን አካውንት የምትከፍቱበት አሁን ጎግል ላይ አለ አይደለም። እና ዩቱብ ላይ ዝም ብላችሁ ቀጥ ብላችሁ ስትገቡ አሁን ኖርማል የሴቲንግ አካውንት ካላችሁ የሴቲንግ የኢሜይል ማለት ነው ምናምን ካላችሁ ዝም ብላችሁ ዩቱብ ላይ ስትገቡ አድ አካውንት የሚላችሁን ስትነኩ ለዩቱባችሁ ትክክለኛ አካውንት እንዲትከፍቱ ከዛ ወደዛ ስትሄዱ እንትን ያስመርጣችኋል። ምን አይነት ኢሜል ነው የምትከፍቱት ይላችኋል። የቢዝነስ የሚለውን ስትነኩት፣ ማለት ከኔም የበለጠ የሚያውቃለ፣ ግን ቀላል ነው። እኔ ራሴ ነኝ የከፈትኩት። ለምሳሌ ዋናው ትልቁ ነገር ፓስወርዳችሁንና ኢሜሉን ማዋቃችሁ ነው። እናንተ በምንም አይነት ነገር ይከፈት፣ ዋናው እናንተ ኢሜላችሁንና ፓስወርዳችሁን ማዋቃችሁ ነው። ቢዝነስ የሚለውን ስትነኩት እዛ ጋር መጀመሪያ አንዳንዱ ስልክ ቶሎ አይቀበላችሁ፣ ወይ ኢሜል ሙሉ ይላችኋል። ኢሜል ደግሞ ካልሰጣችሁ ከየት አምታችሁ ትሞልታላችሁ? አንዳንዱ ስልክ ደግሞ ቶሎ ይቀበላል ማለት ነው። እና እናንተ ደጋግማችሁ መሞከር አለባችሁ። ቁጥር ትክክለኛ ቁጥር ወይ ሊኖራችሁ ይገባል ማለት፣ እዛ ጥላችሁ የምትመጡት ሳይሆን አንዳንድ ጊዜ ኢሜላችንን በፈለግንበት ቦታ ስለማዞር ስንሞክር አንዳንድ ኢሜል ቁጥር ስለሚጠይቅ ማለት ነው ና ኢትዮጵያም ከሆነ በኢትዮጵያ ቁጥር በማዘጉት ወይም ደግሞ ወሳኝ በሆነ ቁጥር ቁጥር ሲጠይቃቸው የምታስገቡት ሊኖራችሁ ይችላል ይገባል ማለት ነው። ከዛ እዛ ላይ ኢሜይል ምናምን ራሱ ይሰጣችኋል። ስማችሁን ስትጽፉ ሁሉቼ ሰብሪና እየረበሸች ነው እንደምታት አሁን ያለው ሲስተም በእርግጥ ትንሽ እንትን ብሏል ግን ሂዳችሁ የትኛውን ቦታ ማስከፈት ይችላሉ የማያውቁ ማለት ነው። የሚያውቁ ሰው ካለ ባበ አካባቢያችሁ ደግሞ ታስከፍቱና ምታደርጋላችሁ መሰላችሁ ፓስወርዳችሁ ኋላ ላይ መቀየር፣ ከዛ ምንም ችግር የለ፣ ስልካችሁ ላይ ስለሆነ ፓስወርድ ስለምትቀይሩ ያ የከፈተላችሁም ሰው ቢያውቀው ችግር የለውም ማለት ነው። እና ብዙ ጊዜ ስለ ዩቱብ አከፋፈት ለህቴ ክፈችልኝ ህቴ ብለሽ የጠይሽኝም ልጅ ስላለች ነው እዚህ ችግር የለም። አንዳንድ ስልክ ቶሎ አይቀበልም። ቁጥሬን አስቀምጥልሻለውኝ ነገርያት ትምጣ፣ ችግር የለም ማለት ከፍትላት አለውኝ ማለት ነው። ቀላል ነው እና አሁን ዝም ብለን ፌክ አካውንት የምንከፍተውና ለዩቱብ የምንከፍተው ይለያል። ፌክ አካውንት አሁን ዝም ብለን የምንከፍተው አለ። ይሄ ግን አንደኛ ፓስወርዳችንን ማወቅ አለብን። ኢሜይላችን እንኳን ችግር የለም፣ ኢሜይላችን እናገኘዋለን። ግን ፓስወርድ ትልቁ ነገር ፓስወርድ ካላወቅን ልክ ዩቱብ እንትን ስንል ወይ ሞኒታይዝ ስንሆን ወደ ውስጥ እንትን ስንል በዛን ሰዓት ላይ ግዴታ ፓስወርድ ያስፈልገናል። እዛ ጋር ፓስወርድ ይጠይቃችኋል። ለማንኛውም ነገር ኢሜላችሁን ወደ ሌላ ስልክ ስታደርጉም ማንኛውንም ነገር እንትን ስትሉ የኢሜሉ ፓስወርድ ግድ ይላችኋል ማለት ነው። ይህን ማወቅ አለባችሁ። ሌላው ቀላል ነው። እንደኔ ምንም የሚከብድ ነገር የለም። አካውንት ከፍታችኋል። እየተጠቀማቸው አሁን ብዙዎቻችሁ ስማችሁም ምናምን አለ ላይ ያን ዩቱበር ባትሆኑ እየተጠቀማቸው ነው እንደዛ ማለት ነው። ግን ዋናው ትልቁ ነገር ኢሜላችሁ ማን ነው ፓስወርዳችሁ ማወቃችሁ ግድ ይላችኋል። አንዳንድ ኢሜል ደግሞ ቁጥር ስለሚጠይቃችሁ ቁጥር ስከፍቱ ትክክለኛ ቁጥር፣ የምታቁት ቁጥር፣ የማይዘጋ ቁጥር መሆን አለበት። ያሁን አንዱ ኢሜል ያለኝ ሁሌም ቁጥር ይጠይቀኛል። ለምን ዱባይ በነበርኩበት ሰዓት የከፈትኩት ስለነበረ አሁን የሆነ አዲስ አድርገው ሌላ ቦታ ሊተይት ኢሜይሉን ስሞላው ቁጥርም ይጠይቀኛል ማለት ነው። ፓስወርዱን ባውቀውም ግን ቁጥር ይጠይቀኛል። አከፋፈታችን አንዳንድ ጊዜ በቁጥር እንዲሰጠን ካደረግ ነው ቁጥር ይጠይቀናል ማለት ነው። ስለዚህ ቀላል ነው ልላችሁ ነው። መስራትም ናይት ይወርድቅ ያለሽ እና መስራት ለምትፈልጉቱ ምንም ነገር እና ወይዘሪት ሰብሪና እየረበሸች ነው። እየረበሽኩ ነው። እየረበሽኩ ነው። ናአ ምንድነ እና ዱቄ እኔ ይመስላል። ቀላል ነው ልላችሁ ነው። እኔ በነገራችን ላይ ወላይ ለሚሰራ ሰው አበረታታለሁ። እኔ እንጂ ማለት እታይቴ ወጣ። አትረብሽ፣ ቪዲዮ እየሰራን ነው እኮ ነው። አትረብሽ እንጂ እና ይሰለይ ካልሰራ አይለወጥም። እኛን የምታሳድጉን እናንተ ናችሁ። ስለዚህ እርስ በራሳ ነይማ እርስ በራሳችሁን ካልተዳደግን ማንም እንትን አይለንም ማለት ነው እና አንዳንድ ጊዜ ደግሞ ስልክ ሳልመልስላቸው የሚቀሩ ልጆች አላቸው። እውነት ከባድ ነው። እኔውም ብዙ ጊዜ ዩቱበሮችን ሳናግራቸው ማለት ነው ለምን አይመልሱም ምናምን ብዬ እንትን እላለሁ። ግን በጣም ከባድ ነው። እኔውም ቪዲዮ ለመስራት እውነት ነው የምላቸው በጣም ለእኔ ፈተና ነው የሚሆንብኝ፣ ልጅ ይዛቸው ማለት ነው። ነፃ የሆነ ሰው እንኳ ትንሽ እንትን ይላል። ግን ከባድ ነው ለመመለስ ምናምንም አስቸጋሪ ስለሚሆን ለዛ ነው እኔ በራሴ ስላየሁት አልመለሱልን ብላቸው አይክፋችሁ ልላችሁ ነው። አሁንም ሸራ አድርጉልን፣ ላይክ አድርጉልን። እንሻላ በሌላ ቪዲዮ እኔና ሰብሪና ከች እንላለን። እየረበሽኩኝ ነው ባቸው አረበሹኝ ያለውኝ ባቸው ቻው ባቸው ባቸው ላይ ይመስላሉ ዶች ይ መክፈት ለምትፈልጉ ማለት እንዴት አድርጌ እንደማሳያቸው አላቅም። ወይ ስክሪን እንትን እያደረግኩኝ አሳያችኋለሁኝ። አንዳንድ ኢሜይል ቶሎ አይሰጠንም ሲስተሙ እኔ ተቀይሮ ምን ይሁን አላውቅም። በባለፈው ለሆነ ልጅ እየከፈትኩለን ቶሎ አልሰጠኝም። ደግሜ ደጋግሜ ስሞክር ስሞክር ነው የከፈተልኝ ማለት ነው። ና ዙሮ መክፈት የምትፈልጉ ካላችሁ ለእህት ክፈችላት ያለችኝ ልጅ አለ። ቀላል ነው። ስልክ ቤት ራሱ እንኳ ሄዳችሁ ፓስወርዷን ዋና ፓስወርዷን ነው ማስከፈትም ትችላለን። ይሄ ቀላል ነገር ነው ማለት ነው። በሌላ ቢሮ እስከምንገናኝ ድረስ ዛሬ ብሎግ አልሰራንም። ወይዘሪት ሰቢና፣ ትላንትናም ከዚህ ወርቅ አቢ ነበር እና እሰራለሁ እንዳልኩኝ ሳታሰራ ይቀረች። ኢንሻአላ በሌላ ቪዲዮ እንመጣለን። ባያቸው ነገ እንሰራለን። ደህናዋሉ ባያቸው እህቴ እና ይሄን ይመስላል። ዱቲ ቀላል ነው። ክፈቱ። አቡጌዳን እያያችሁ ደግሞ አቡጌዳ ዩቱብ አከፋፍት ብላችሁ ሰርች ስታደርጉ ይመጣላችኋል። ስለ ዩቱብ አከፋፈት ማለት ነው። እዛ ላይ ስትገቡ ስጀምር ቀላል ነገር አሁን እኔ እንትን ስሞላ ከሱ እያየው ነው ማለት ነው። ማንኛውም ንም ነገር ሰው መጠየቅ እራሱ እንኳን ሰው መጠየቅ የማያስፈልጋችሁ፣ ምክንያቱም ሰርች ስታደርጉ ስለሚመጣላችሁ የምትፈልጉትን ነገር መክፈት የምትፈልጉትን ነገር ሰርች አድርጉ ይመጣላችኋል ማለት ነው። እና ይህን ይመስላል ልጆች ዬ በተረፈ በሌላ ቢለውን እንገናኝ።